ፋሲል አልታደሰም። ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ፋሲል ግንብን የገነቡት ሰዎች ራሱ እንዲህ አልተናገሩም። የፋሲልን ግንብ ከጣሊያን ወረራ ጠብቆ ከድርቡሽ ጥቃት ተከላክሎ ያቆየው የጎንደር ሕዝብም ቢሆን እንዲህ ወለድኳችሁ ብሎ አልታበየም። ኖራ የቀቡትን ከራማ ብቻ ሳይሆን ጎብኝም የሚያሳጡትን የፋሲልን ግንብ ዳግም ወለድኩት ሲሉ እየተሳለቁ አይደለም? በዓለም ቅርስነት የተመዘገበን ሀብት ወዲህና ወዲህ አድርገው እርባና ቢስ ሲያደርጉት ባለሙያዎች እንዳይናገሩ አድርገው ነው። ቁም ነገሩ ግን እዚህ ጋር ብቻ አይደለም። ጠቅላይ ሚኒስትር አብይ ስለ ጎንደር ሲናገሩ ብዙ ያናግራሉ። የልጆቻቸውን እናት ወይም እሳቸው ባለቤቴ የሚሏቸውን ዝናሽ ታያቸውን ሳይቀር ለፖለቲካ ሸቀጥ ገበያ ላይ አውጥተው የሚነግዱት ጎንደር ላይ ሲደርሱ ነው። ስለ ጎንደር ሲናገሩ ደጋግመው የሚያነሱት ጎንደር እኔን ሊደግፍ እንጂ ሊቃወም አይገባም ለማለት ሲፈልጉ የሚናገሩት ስለሚስታቸው በማውራት ነው። ጎንደር ያገቡ የመጀመሪያው የአገር መሪ የሆኑ ይመስል ጎንደር እንዴት የልጆችን መንግስት ትቃወማልህ ብለው ቤተ መንግስት ድረስ ጠርተው የሚያነጋግሩም ናቸው። ደጋግመው ስለ ሚስታቸው ጎንደሬነት መናገር ያስፈለገው ትዳራቸው እንደሚመሯት ኢትዮጵያ ጤና ስለጎደለው ነው የሚለውን የቤት ጣጣ ትተነው ነው። የቀዳማዊት መቤትነትና ጎንደሬነት ፖለቲካ ግን መተንተን ይኖርበታል። እኒያ እነጣይቱ ብጡል በገቡበት ቤተ መንግስት የገቡት ወይዘሮ የውህደድ ብልጽግና ጸረ ጎንደርና ጸረ አማራ እንዲሁም ጸረ ኢትዮጵያ ፕሮጀክት ማስፈጸሚያ መሳሪያ ሆነ ነው እየቀጠሉበት ያለው ጉዳይ በማስረጃ መቅረብ አለበት። እዚህ ጋር ጠቅላይ ሚኒስትሩ ሚስታቸውን ከጎንደር ለማግባት ምክንያት የሆናቸው ጉዳይ ብቻ ሳይሆን በ2015 ክረምት የአማራ ክልል ጦርነት ሲጀመር ከጎንደር ያስጠሯቸውን ሰዎች አስቀምጠው የተናገሩት ለታሪክ መጠቀስ አለበት። ጎጃም ቢያምፅ ግዴለም፣ ወሎና ሸዋም እንዲሁ ያድርግ። ጎንደር ምን ጎደለበት? ቤተ መንግስት ያለችው የእናንተ ልጅ አይደለችም እንዴ? የሚለው ንግግር ያደረጉት ዳንኤል ክብረት ናቸው። እነዚያ በቻርተር አውሮፕላን ተጭነው አዲስ አበባ የተወሰዱ ሰዎችና የዚያች የነሐሴ 2015 ታሪክ ይዘከራሉ። አብይ ጎንደርን ሳለማው ጎጃም ተቃወመኝ ብለው ለመናገር አያመነቱም። በካርታም ላይ ሆነ በፖለቲካ ላይ የሌለውን በጌ ምድርን ጠቅሰው ወልቃይት የበጌ ምድር ነው ሲሉ ዓላማቸው ትግራይንና ጎንደርን ማፋጠጥና ማቃቃር እንጂ ለጎንደር አርሶ አደር አንድ ኪሎ ማዳበሪያ ማቅረብ አይደለም ብሎ የሚናገር ሰው አያሌ ማስረጃዎችን ከራሳቸው ከጠቅላይ ሚኒስትሩ አንደበት ያገኛል። ኦሮሞ ጠቅላይ ሚኒስትሩ ሆኖ እያለ እንዴት ኦሮሞ ይቃወመዋል ብለው በአደባባይ የተናገሩት ጠቅላይ ሚኒስትሩ፣ የጎንደርን ልጅ ጎንደሬ ልጁን አግብቼለት እያለ ስለምን ያምጻል ብሎ የሚናገሩት ተደብቀው አይደለም። አስረጅ እናቀርብበታለን። ጎንደርን የጥፋት ማዕከልና መጠንሰሻ የሚያደርገው አብያዊ ፕሮጀክት ከ2011 ጀምሮ የሚነሳ ነው። አብይ ኢሳያስንና ፎርማጆን ይዘው ተንኮል ያሴሩበት እልቂት የተወጠኑበት ጎንደር፣ በመጨረሻም የራሱ ልጆች እየበላም ዝም እንድላቸው ይፈልጋሉ የሚል ሰውም የተነገረ ብቻ ሳይሆን የተጻፈም ነገር ይዞ መቅረብ ይቻለዋል። ጎንደርን ከጎጃምም ከትግራይም ለማጋጨት በሃይማኖትም ለማጣላት አበክረው የሰሩት ብልጽግናዎች፣ ያችን የቱሪስቶች አገር፣ ያችን የፍቅር ከተማ ጦር ሜዳ አድርገዋት ከጎንደር ባህር ዳር ያለ ወታደራዊ እጀባ የማይኬድባት ከጎንደር ጎርጎራ ዝር የማይባልባት አድርገዋታል። መላኩ ተፈራ የእግዜር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም ያሉት የጎንደር እናቶች ዳግም ያነቡት የልጆቻቸውን አስከሬን የተከለከሉት በዳግማዊ መላኩ ተፈራ በአብይ አህመድ ዘመን ነው። የጎንደር እናቶች የልጃቸውን የናሁሰና የአንዳርጌን አስከሬን ፍለጋ ደጅ የጸኑት ዳግማዊውን መላኩ ተፈራን አብይ አህመድን ሲማጸኑ ነው። የጎንደር ወጣቶች አባቶቻቸው የሰሩላቸውን የፋሲልን ግንብ አስጎብኝተው የዕለት እንጀራቸውን እንዳያገኙ የከለከሏቸው ዳግማዊው መላኩ ተፈራ እነ አብይ አህመድ ናቸው። እዚህ ጋር ጠቅላይ ሚኒስትሩ አንድ ወሳኝ እምነት ክህደት ቃል አላቸው። ከጎንደር ጎርጎራ እንኳን ቱሪስት ዜጋም ሳይታጀብ የሚሄድበት የሰላም እጦት መፈጠሩን አይክዱም። አንድ ባንድ ዘርዝረን እንመለከተዋለን። ሚስቴ ነች የሚሏትን የልጆቻቸውን እናት ፖለቲካ መስሪያ ለማድረግ የሚጥሩት ጠቅላይ ሚኒስትሩ ብቻ አይደሉም። ወይዘሮ ዝናሽም ጎንደር ሄደው ዝም ብላችሁ ብሉ ብለዋል፣ ባላቸውን እንዲያግዝ ለጎንደሬ ጥሪ አቅርበዋል። እነዚህንና ተያያዥ ጉዳዮችን መመልከት የዚህ ዝግጅት ማዕከላዊ አጀንዳ ነው። ዳግማዊ መላኩ ተፈራ በጎንደር ዐቢይና ጎንደር ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ይህ ትልቅ የእምነት ክህደት ቃል ይመስላል። ከጎንደር ጎርጎራ ለመሄድ በወታደር መታጀብ አሁን ጎንደር የገጠመው ጣጣ ነው። ይህንኑ የተናገሩት ሰው ግን ከሁለት ሳምንት በፊት በኢትዮጵያ ውስጥ ፌስቡክ ስላልነበረ እንጂ ሰላም ኖሮ አያውቅም ብለው የነበሩት ናቸው። ቴዎድሮስም ሽፍታ ሲዋጋ ይኖረ ነው በማለት ሲናገሩም ከጎንደር ጎርጎራ ጎንደሬ ይንቀሳቀስ የነበረው በወታደር ታጅቦ ነው እያሉ ነበር። ይሁን እንጂ እሳቸው ወደ ስልጣን መጥተው አገሩ አኬልዳማ ከመሆኑ በፊት እንኳን ዜጋው ባለስልጣንም ጎንደር ሲሄድ አይታጀብም። ቱሪስት ያለ ስጋት፣ ህዝብ ያለ ፍርሃት፣ ህዝብ ያለ መሳቀቅ ይኖርበት የነበረው ጎንደር ዛሬ ራሳቸውም እንዳመኑት በወታደር የሚታጀብበት ዘመን ተፈጥሯል። በእርግጥም ጠቅላይ ሚኒስትር አብይ ልክ ናቸው። አስር ቢሊዮን ዶላር መድቤ ይዋጋለሁ የሚሉ ሺህ ዓመት እፋለማለሁ የሚሉ ፖለቲካ ድርድር የሚባል ነገር የለም ብለው የሚናገሩ እሳቸዋሉና አገሩም እንግዳውን በባዳነት የሚኖርባት ጎንደር ኢትዮጵያ ተፈጥረዋል የሚል ሰው እነዚህን በምስሉ ላይ የሚታዩትን ኮሪያውያን እማኝ ማድረግ ይቻለዋል። ሁሱምና ሺን ባልና ሚስት ናቸው። ባሳለፉን የካቲት ሀያ አገራማን ብለው ወደ ጎንደር ሄዱ። አምባ ጊዮርጊስ አካባቢ ተልባ ምንጭ ተብሎ በሚጠራው ቦታ ላይ ሲደርሱ ግን አካላቸውን ለጉድለት መንፈሳቸውን ለጭንቀት የዳረገ ነገር ገጠማቸው። ኬላ ያስቆመ ታጣቂ ያዛቸውና 30 ደቂቃ የፈጀ ድብደባ ተፈጸመባቸው። ግማሽ ሚሊዮን የሚያልፉ ዋጋ ያለውን ንብረትን ተዘረፉ። አስጎብኝና ሹፌሩን ጨምሮ ድብደባ የተፈጸመባቸው እነዚህ የውጭ አገር ዜጎች መንቀሳቀስ በማይችሉበት ደረጃ እንደተጎዱ የሚናገሩት ቱሪስቶችን ይዘው ወደ ሰሜን ብሔራዊ ፓርክ የተጓዙትና እሳቸውም ድብደባ የተፈጸመባቸው አስጎብኚው አቶ አስሚር አምላኬ እኔስ የአገሬዳ ነው ብዬ ኢትዮጵያዊ ነኝ ብዬ ቻልኩት፣ እንግዶቼ ግን ምን እዳለባቸው ሲሉ ለኢትዮ ፎረም ተናግረው ነበር። ድብደባው ለሰላሳ ለሀያ ደቂቃ ያክል ቆይቷል። እኔ እንደ ድሉኖ የተገረፍኩት የተመታሁት በከዘራ ነበር፣ እንግዶቼ በሰደፍ ነው የተመቱት ሴትየዋ መተንፈስ አልቻልኩም ያለሽ ነበር። ሰውየው መቆም መቀመጥም አይችልም። የአብይ አህመድ ትሩፋት ለጎንደር ይኸው ነው። ጎንደር ኢትዮጵያውያን ብቻ ሳይሆኑ ዓለም የሚያውቃት በቱሪዝም መዳረሻነቷ ነበር። አሁን ግን ፈረንጅ የማይሄድባት ነጭ ዝር የማይልባት እንኳን የውጭ አገር ሰው የራሷም ልጆች ከጎንደር አዘዞ ለመሄድ የሚፈሩባት ሆናለች። ስራ ውለን ማታ የነበረው ጨዋታ ጓደኞች ጋር ወደቤት ስገባ ለሚስቴ የነበርኩት ምንን ልበልሽ ያሁላ ጠርቷል። አሁን የሄደ ጋር የዋለ ጓደኛ መጥቶ እስኪ አሌክስ ሸኘኝ አዘዞ ቢለኝ ጣይ የተገባ በኋላ ሄደ። ማሁን ይሄ አደጋ ነው። ለምን ያ የነበረው የድሮ ፍቅራችን እንዲመለስ አገሩ ሰላም እንዲሆን። ከጎንደር አዘዞ መሄድ አለመቻል ማለት ከመኝታ ቤት ወደ ሳሎን ለመሄድ እንደመቸገር ያለ ቅርብ ቦታ ላይ አለመድረስ የማለት ያህል ነው። ብልጽግናዎች ድሮም ሰላም አልነበረም፣ ፌስቡክ ስላልነበረ እንጂ እያሉ ራሳቸውን ሲደልሉ ቢውልም እያመለጣቸውን ቢሆን ሲናገሩ ከጎንደር ጎርጎራ ሰው መንቀሳቀስ የሚችለው በወታደር ታጅቦ ነው ይላሉ። ጎንደሬዎች ሲናገሩ ግን ከጎንደር አዘዞም መኪና እየነዳን መሄድ አንችልም ብለው ነው። ጎንደርን እንዲህ ያደረገ ስርዓት የፈጠሩ ሰዎች ናቸው። እንግዲህ ጎንደርን ወለድናት የሚሉት ንግስናን በልጅነቴ በንግርት ያገኘሁት ነውና፣ ሰጥለጥ ብላችሁ ተገዙ የሚሉ ሰዎች የዛሬን ማርልኝ፣ ሁለተኛ አልወልድም ያስባለውን መላኩ ተፈራን ሆነው ዳግማዊ መላኩን ከስተው ገድለው አስከሬን ይከለክላሉ። ጎንደር ልጆቿ በመንግስት ወታደር እየተገደሉ ገደል ውስጥ ይጣሉ፣ ከተገደሉም በኋላ አስከሬን ይከለከሉ የነበረው በመላኩ ተፈራ ዘመን እንደሆነ ነበር የተጻፈው። እንዲህ ያለውን መከራ ጎንደር በድጋሚ ያየችው ግን በዳግማዊዎቹ መላኮች በነ አብይ አህመድ ዘመን ነው። ይህ አሉባልታ ሳይሆን እውነት መሆኑን ለማረጋገጥ የናውሰናይ አንዳርጌን እናት መመልከት ይገባዋል። አዲስ አበባ ላይ ከተያዘ በኋላ ያለ ፍርድ የገደሉትን ናሁሰናይን አስከሬኑን እንዲሰጧቸው የተለመኑት ዳግማዊ መላኩዎች ፈቃደኛ ሳይሆኑ ቀሩ። ዘመድ አዝማድ የዘመናችን ዳግማዊ መላኮች ለሁለት ወራት ተመላልሶ ተማጸነ። የሰውን አካል ጠብሶ ስለ መብላት ሲሰብክ የተሰማው የብልጽግናው አገዛዝ ናሁሰናይን ያደረሰበት ጠፋ። በመጨረሻም ቤተሰብ አስከሬን በሌለበት ውሎ ለማድረግ በጎንደር ከተማ ቤትና ቤተ ክርስቲያን ውስጥ ተሰባሰበ። በዚህ ጊዜ መንግሥት ሜካናይዝድ ጦር ሳይቀር አሰማርቶ ለቀስተኛውን ሲበትንና ሲያስፈራራ ዋለ። ይህ የዛሬን ማርልኝ ሁለተኛ አልወልድም በተባለለት በመላኩ ተፈራ ዘመን የተፈጸመ የሚመስል ቢሆንም የሆነው ግን በዳግማዊ መላኩ በአብይ አህመድ አገዛዝ ዘመን ነው። የናውሰና የአንዳርጌናት ለቅሶ ግን ይጣራል፣ ዛሬም ያቃጭላል። እንዲህ አድርገው የጎንደርን እናቶች የሚያስለቅሱ ሰዎች ናቸው። የአጼ ፋሲልን ግንብ ስለቀቡ ጎንደርን ዳግም ወለድ ናት የሚሉት፣ በእርግጥ ለናሁሰናይ እናት ኖራ የተቀባው የፋሲል ግንብ ምናቸው ነው? ሕፃን ልጃቸው ታግታ ለተገደለችባቸው ኖላይት ዘገየ አባትና እናትስ ይህ ምንድን ነው? የሕፃን ኖላይት ገዳዮች ለፍርድ ይቅረቡ ባሉ ሰልፈኞች ላይ ስናይፐር ያርከፈከፉት ሰዎችስ ከዳግማዊ መላኩ ተፈራ በላይ ምን ሊባሉ ይችላሉ? የዘንድሮቹ መላኩ ተፈራዎች ግን ንጉሥነንና ስለዚህም አርፋችሁ ተገዙ ብለው ብቻ አይበቃቸውም። በተለይ ጎንደርን ዝም በል የሚሉት እኔ የጎንደር ልጅ አግብቼ ቀዳማዊት እመቤቷ ከጎንደር ሆናሳ ለመቃወም ምን ይሉታል ብለው አፍ አውጥተው ይናገራሉ። በ2015 ክረምት በአማራ ክልል ጦርነት ሲጀመር በአውሮፕላን ተሞልተው ከጎንደር ወደ ቤተ መንግስት ለተወሰዱት የጎንደር የሃይማኖት አባቶችና የአገር ሽማግሌዎች የተነገራቸውም ይኸው ነበር። የዘንድሮቹ መላኩ ተፈ ተራዎች የተረታባት ዳንኤል ክብረት በዚያ ስብሰባ ላይ የተናገሩትን የሚያስታውስ ታዳሚ ይህ መንግስት የልጆቻችሁ መንግስት ነው። ይህንን መንግስት መውጋት ራስ ላይ ጩቤ እንደመሰካት ነው። ሌላው ቢሸፍት ግድ የለም ጎንደር ጠመንጃ ሲያነሳ ግን አያምርበትም በማለት እንደ ፊውዳል ዘመን ፖለቲካን በአምቻ ጋብቻ ተነተኑልን ይላል። የልጆቻችሁን መንግስት ሲሉ የአብይ አህመድንና የዝናሽ ታያቸውን ልጆች ማለታቸው ነው። ሚስትን መነገጃ የሚያደርገው የጠቅላይ ሚኒስትሩ አንደበት ግን ይህንን በአደባባይ ለመናገር አይሰንፍም። ከጎንደር ማግባት እድል ነው። የጎንደር ነዋሪዎች ሚስቴን ስለሰጣችሁኝ አመሰግናለሁ፣ ወዘተ እያሉ ፖለቲካ ሊሰሩ ይዳዳቸዋል። ለመላው የጎንደር ከተማ ህዝብ፣ ለክልሉ ህዝብ እና ለክልሉ አመራሮች የዚህ ታላቅ ታሪክ አካል ለመሆን ድጋሚ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የመጀመሪያው እድል ክብርት ናት። ሁለተኛው እድል ነው ማለት ነው። ክብርት ባለቤቴ እንኳን ደስ ያለሽ የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንችም ስላየን፣ ሚስትን ጎንደር ሰጠኝ የሚለው ፖለቲካ እየከራረመ ነው። የዝናሽ ታያቸው ቀዳማዊት እመቤትነት ጥያቄ እንዳይነሳ ለማመቅ ፖለቲካ እንዳይጠየቅ ለማቀብ የሚያገለግል መሳሪያ ከሆነ ቆይቷል። ገና በስልጣናቸው የመጀመሪያ ሁለት ሳምንት ወደ ጎንደር ባቀኑበት ወቅት ሚስታቸውን ጎንደሬ ለማድረግ ታትረው የሰሩ መሆናቸውን ለመናገር ሲጥሩ ተሰምተዋል። በእርግጥ ሚስታቸውን ያገቡት በምግብ ምክንያት መሆኑን ተናግረው ይህንንም በተለያየ ወቅት አብራር ተውታል በ2010 ሚያዚያ ባደረጉት ንግግር ድሃ በመሆኔ ምክንያት በተጨመረልኝ ምግብ ከጎንደር መወዳጀት ፈለግሁ ሲሉ ተናግረው ነበር። ማቀው ሰፈር ቀይ ወጥ ካሉ ቀይ ወጥ ብቻ ነው ይመጣል። ቀይ ወጥ ላይ እርጎ ሲጨመር ብዙም ስላላየው አይ ያዘዝኩት ቀይ ወጥ ብቻ ነው አልኳቸው። ተጨማሪ እንዳያስከፍሉኝ ድህነቱም ስለነበረ ማለት ነው ግን የያዘዝኩትን ብቻ ሳይሆን ምግቡ ካለቀ በኋላም ወጥ ለመጨመር የሚዳዱ እናት ነበሩ። ነጋዴ ብቻ አልነበሩ። ያኔ ነበር ከጎንደር መወዳጀት ያስፈልጋል ብዬ የወሰኑት። እና በእኔ እምነት ጎንደር በጣም የምወደው ሀገር፣ የምወደው ሕዝብ ነው ቤቴ ባልተቤቴ ስላለች ብቻ ሳይሆን ከዚያ በፊትም ማለት ነው ከጎንደር መወዳጀት ያስፈልጋል ብዬ ወሰንኩ ብለው የሚያቀርቡት የምግብን ጉዳይ ቢሆንም እዚህም ለትዳር ጉዳይ የፖለቲካ ነገር ተነስቶ ሊሸቀጥበት ሲሞከር እናገኛለን። ጎንደሬ ሆይ ሚስቴ ከእናንተ ሰፈር ነችና ጸጥ በል ነው ነገሩ። ይህንኑ የእርጎና ቀይወጥን ነገር በተደጋጋሚም ተናግረውታል። ሚስትዩዋም ጎንደር ድረስ ሄደው ባለቤቴን አግዙት፣ አርፋችሁ ብሉ፣ ወዘተ እያሉ ሲናገሩ ተደምጠዋል። ባልና ሚስቶቹን በተከታታይ እንከታተል። እኔ ከ30 ዓመት በፊት በጣም ልጅ ሳለሁ ጎንደር አካባቢ ለስራ ጉዳይ መጥቼ ነበር። እና ጎንደር የትኛውም ሆቴል ተገብቶ ቀይ ወጥ ሲታዘዝ እናቶቹ ከጎን እርጎ ጨምሮ ያመጣሉ። ይህ ትውስት ይሄ ነው። ቀይ ወጥ ሲባል በእርግጠኝነት አብሮ እርጎ ይታከላል። መንግስት ስንዴ ከሰጠ ደግሞ እንደዚህ ደግሞ አቅም ያለው ደግሞ ዳቦ ፋብሪካ ሰርቶ ከሰጠ ሕዝብ እንግዲህ ብሉ ነው እየተባለ ያለውና። በተቻላችሁ መጠን ሰላማችሁን ጠብቁ። ወይዘሮ ዝናሽ ልክ እንደ ናሁሰናይ አንዳርጌ እሳቸውም እናት ናቸው። ልክ እንደ ኖላዊት ዘገየ እናት እሳቸውም ወልደዋል። ይሁን እንጂ የዛሬን ማርልኝ ሁለተኛ አልወልድም የተባለው መላኩ ተፈራም የጎንደር ልጆችን እንጂ የራሱ ልጆች እንዳልገደለው ሁሉ የዘንድሮቹ መላኩ ተፈራዎች ሚስቶቻቸውን አያስለቅሱም። እንዲያም ሆኖ እነ መላኩ ተፈራ እንኳን ከጎንደር መጋባታቸውን ከጎንደር መወለዳቸውንም ሊሸቅጡበት ገበያ አላወጡትም። የብልጽግናዎች አለቃ የጎንደርን እናቶች እንደ መላኩ ተፈራ በማስለቀስ እንዳይንቀሳቀስም ሰላም በመንሳት ብቻ አይደለም የሚያስተዳድሩት ጎንደርን ከትግራይም ከጎጃምም ለማጋጨት በሃይማኖትም ምክንያት ብጥብጥ ውስጥ በመፍጠር እንጂ። በ2013 ከትግራይ ተሸንፈው ሲወጡና ጎንደርን ለስልጣናቸው መዳኛ መማገድ ሲፈልጉ ወልቃይት የበጌ ምድር ነው አሉ። በጌ ምድር የሚባል ዞን ወይም ክልል አለ እንዴ የሚል ጥያቄ የሌለባቸው እሳቸው ጎንደርን ላለማስነሳ ጎጃም ሽኩቻ ውስጥ ገባ ብለው ተከሰቱ። ይህም ሳይበቃቸው ጎንደር በሰማንያና በሰባ ዓመት እንደኔ ያለ መሪ አግኝቶ ያውቅም አሉ። የሁሉም ንግግራቸው ዓላማ ጎንደርን ከሁለቱም ጎረቤቶቹ ማጋጨት፣ ጎንደር በጥርጣሬ እንዲታይ ማድረግ መሆኑን የማይረዳ እሱ የአብይን ፖለቲካ ለመገንዘብ ገና ብዙ ሺህ ማይል መጓዝ ያለበት የሚሆን ነው። የወልቃይት የጠቀደ ህዝብ እንኳን አሁን ባለው ሁኔታ ባለፉት ሰላሳ አመታት ያ ሁሉ ዱላ እየወረደበት ኢትዮጵያዊነቱንም የበጌም ድርሶ መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ዛሬም ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮን የተሰራው ያለ ኦሮሞ አይደለም፣ ጎንደር እኮን የተሰራው የሚል ሹክቻ ሲመጣ ባለሥልጣናት የሚሠራውን ሰውዬ የጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ይሰራል ነው። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? አሁን እኮ ጎንደር ቢሄዱ ያ ስልጡን ህዝብና ሀገር ከሰባ ሰማንያ ዓመት በኋላ ዞር ብሎ የሚያየው መንግስት ያገኘው እኮ አሁን ነው። አንድም ሆስፒታል ያልሰራ አንድ ኪሎ ሜትር መንገድ ያልገነባ አንድ የሙያ ማሰልጠኛ ተቋም ያልሰራ ይልቁንም ቀድሞውም የተሰሩትን በድሮን ሲያወድም የሚውል ቀድሞው የተጀመሩትን ያስቆመ የጎንደርን ሰው ከጎንደር አዘዞ ጎርጎራና ጃን አሞራ መሄድ ብርቅ ያደረገ አገዛዝ እኔን የመሰለ መንግስት አይቶ አያውቅም። ወልቃይት የበጌ ምድር ነው፣ ጎርጎራን ስሰራው ጎጃም ተሻኮተ ወዘተ ይሉታል። የማጣላትና የማጋጨት ፖሊሲው ግን እዚህ ጋር አይቆምም። በሃይማኖቱም ይከሰታል። እዚህ ጋር በ2013 ሶስት ዓመተ ምህረት የተፈጸመ መሆኑ ማስታወስ ያስፈልጋል። በዚያ ሰሞን የብልጽግናው አገዛዝ በትግራይ ክልል ሻቢያን ይዞ ገዳማትንና መስጂዶችን የሚያወድምበትን ጦርነት ያካሄድ ነበር። ይህንን ጦርነቱን በመጀመሪያዎቹ ሳምንታት ከአረብ ኤምሬትስ ባገኘው ድሮን አካሄደ። ሆኖም ሰብአዊ ቀውሱን ያስተዋሉት አሜሪካኖች ለብልጽግና ድሮን እንዳይሰጥ ኤምሬት ስን አሳመኑ። ከዚያ በኋላ አገዛዙ አንድ ዘዴ መቀየስ ነበረበት። እሱም ጎንደር ከተማ ላይ የሃይማኖት ግጭት እንዲነሳ ማድረግ ነበር። ያንን ሙከራ ባከናወነ በሳምንቱ ነበር የተባበሩት አረብ ኤምሬቶችን የኢትዮጵያ ሙስሊሞች ከኦርቶዶክስ የሚደርስባቸውን ጥቃት ለመከላከል ድሮን ያስፈልገኛል የሚል ጥያቄ አቅርቦ አሜሪካ ያስከለከለችውን መሳሪያ ለማግኘት የሞከረው እንዲህ ያለው አገዛዝ ነው። እንግዲህ ጎንደር ሚስት ስላለችኝ ጸጥም ሰጥም ብላችሁ ተገዙልኝ የሚለው ጎንደር እንዲህ መነገጃ ሲደረግ ደግሞ ተባባሪ የሚሆን ልሂቅ እግር ላይ እየተደፋ በርሶ መጀን የሚል ሰው አላጥም። የልሂቃኑ አድርባይነት የናገኘው ተሻገርን ሚና ለማስታወስ በ2011 የተፈጸመን ታሪክ መቋጫ እናድርገው። በዚያ የመደመር ሰሞን የአጼ ቴዎድሮስንና የአብይ አህመድን ፎቶ ለጨረታ ያቀረበው የጎንደር መንግስት አስተዳደር ነበር። በዚያ ጨረታ መንግስታዊ ቴሌቶን በጎንደር ተካሄደ። የሁለቱን ንጉሶች ፎቶ ያወዳደረው የከተማዋ መስተዳድርም የአብይ ፎቶ በአብላጫ ዋጋ መሸጡን በአማራ ቴሌቪዥን አዘግቧል። ይህንን ሁሉ ያደረገላቸውን እንዲህ የተዋረደላቸውን ስብስብ ግን እሳቸው ዛሬም የማያምኑትም ዛሬም የማይተዉትም ልጅህን ስላገባሁልህ አርፈ ተቀመጥ ሊሉትም ይፈልጋሉ። መልካሙን ሁሉ መመኘት በዚሁ እንሰናበታለን።